እኔ ስለ እሱ አይደለም እያወራው ያለው እንድትረዳኝ እፈልጋለሁ። እንዴ ምን ሆነ? ሀል መጀመሪያ ተረጋጋ ጋር ማለት ነው። ምን ምን ምን ምን ምን ምን ምን ምን

እርግጠኛ ነኝ እንደዚህ አይነት ቪዲዮ ለመስራት አትደፋፈሩም። በእርግጠኛነት የዛሬ አመት ነው። እሱን ተወው እና የዛሬ አመቱን ተወው። እኔ ስለ ዛሬ አመቱ አላውቅም። ምን አለ የዛሬ አመቱን ተወው እና እኔ እኮ የሆነ ሰዓት ላይ ከዊና ጋር ፕሌይስቴሽን እየጫወቱ መታ ፕሌይስቴሽን ቤት ቪዲዮ ይዛል። የሰልፊ ቪዲዮ ሌላ ምን? እሺ እሱ ስለሱም እያወራሁ አይደለም። እሱም የቆየ ነው። ቤቱን አይቼዋለሁ። እና ከዛ በኋላ ተገናኝታችሁ አታውቁም? ምን ብንገናኝስ? ምን ምን ምን ምን እንደራረጋለን? እንደዛ አይነት ፎቶ ምን ሳት አይደለም እናስፈለገን ምን ያ አይነት እሺ እንደዛ አይነት ስናፕ ቪዲዮ ምናምን ምን አይነት ፎቶ ሲጀምር፣ ማለት ሶሲን ስታገኛት፣ እኔ ሶሲን ላገኛት ነው ብለህ ብትሄድ ምን ችግር አለው? እኔ አንቺ ከአንቺ ጋር ሆኜ ነው ሶከሶ ሲጋ እንደዛ ይርኩና ማደርገው ነገሮች በጣም እየተባባሱ መጥተዋል። የሁላችንም ልብ እየተሰበረ ነው ያለው። እንዴት አመሻችሁ፣ ሰላም ናችሁ የሀገሬ ልጆች ብያላችሁ። በሰላማችሁ ይበል ዛሬ በመጡ በመጡ ብለን ስንል ሁላችንም መልካም ነገር እየጠበቅን ያው አንድ ነገር የሚፈጠራል። ትናንት ዳኒ ባሳያት ነገር በእርግጥ የውሸት ነገር ነው የተቀናበረ ፎቶም ከሆነ የተቀናበረ ነገር ይሆናል ብዬ ነው ማስበው ምንም ነገር ይኖራል ብዬ አላስብም ግን ምናልባት ዳኒ እና ብሩክ ይመጡ ይሆናል ብለን ስናስብ ሁለቱን ቆዎች መጥተዋል ግን ጥሩ ነገር አልተፈጠረም እኔ ዛሬ በጣም ልቤ የተሰብሯል በጣም ነው ቀኑን በሙሉ ራሱ በጣም ሳስባቸው በጣም ስረበሽ ነው ያልኩት መልካም ነገር አይመጣም ብዬ በጣም እየተጨነኩ ነበር እንግዲህ እንዳያችሁት ያው ሀይሚ ቁርጫለሁ ብዬን የመጣሁት ብራንክ እያደረገችው ይሁን እያስጨነቀችው ይሁን እየፈተነችው ይሁን እሷ ነገር ምንም አይገባም። ግን የሚለዋወጡት ቃላቶች በጣም ከባባድ ቃላቶች ናቸው። ሁለቱ እኔ ዳኒ ሮስቶ የሚባለው ልጅ ሊያለያያቸው ቁርጠው ተነስቷል። ከዚህ እስከ ሚስቱ ጋር ሁለቱ ባልና ሚስቶቹ ተመካክረው እነሱን ለመለየት የሚያደርጉት ጥረት ነው። ወይስ ሀይሚ ስራ እየሰራች እንደዚህ አይነት ከባድ ነገር ሰርቶ ያውቃሉ እንዴ? እስከ ዛሬ እኔ በእውነት ስራ ቦታ ሆኜ ራሱ ሰላም አላልኩኝም። ዛሬ በጣም ራሴን እያመመኝ በነሱ ምክንያት ስጨነቅ ጥሩ እንቅልፍም አልወሰደኝም። ስራም ቦታ በጣም ራሴን አሞኝ ነው አልኩት። ምንም አይነት ነገር ከቅርብ ከሆኑ ሰዎቻቸውም ከማንም ምንም ነገር አያዳምጡም። ተረጋግተውም፣ አይነጋገሩም፣ አውልድ ጠይቀ ነው ዛሬ ጠይቄ ሁሉንም ነገር ረዳለሁ ብላን የጠራችው ግን ሁለቱም ግለው ነው ያሉት። በቃ እኔ ብሩክም ተረጋግቶ አናገራትም። እሱ ሲግል ደግሞ እሷም ያው የሚለዋወጡት ቃላት ብቻ ደስ አይል እና መጨረሻው ይሄ ነገር እኔ በጣም ያዘንኩኝ ነው ያለሁት። አሁን እኔ በቃ ተስፋ እንደኛን ሊያስቆርጡ የተነሱ ነው የሚመስለኝ ብዙ ልጆች እነዚህ በመጌ ማዳም ቤት ያሉ የማዳም ቅመሞች እነሱን የሚደግፉ እነሱን የሚወዱ በእውነት ብዙዎቹ እየተጎዱ ነው ያሉት። ቲክቶክ ላይ ሳዳምጣቸው ስሰማቸው፣ እኔ እንደሁም ቀን ላይ ተመችቶኝ ሳይ ሀይምዬ ያው ወደ ዘጠና ሰባት ገብቷል ሰብስክራይባ ጨምሯልና በጣም ተደሰተው ቲክቶኩን ሲያጥለቀልቁት አይቼ በጣም ነበረ ደስ ያለኝ ስራ ቦታ ሆኜ አይቼው በሱ እየተደሰጥኩኝ እንደ መልካም ነገር ቢመጣ እያልኩ ነበር ያሰብኩት። የብሩክ ንዴት ያስደነግጣል። የሀይሚ መልስ ያስደነግጣል። የእሱ መልስ ያስደነግጣል። ሁለቱም በትዕግስት አይደለም የሚነጋገሩት። ፖስታቸው ላይ ደግሞ ሶስቱ አራቱም የሀይሚን እስካሁን አላየሁትም፣ ግን ሁሉም ፖስታ ሲያደርጉ የጻፉት ጽሁፍ ምንም አላማረኝም። እንደውም የሰው ሲ ቡቡዬ ለመላን የጻፈችው ጭራሽ በቃ እሷ ልጅ ሀይሚን ለማቃጠል የተዘጋጀች የሆነ መሳሪያ ሴጣን ነች። በቃ እኔ ሰው አትመስለኝ። አንዳንዴ ሰውን የተመሰለች የዳቢሎስ ነገር ሳትሆን አትቀርም ልጅቱ። ቡቡዬ የተዋቸውን ምናምን ብላ የጻፈችው እንዲሁም ምን አይነት እንዲሁም የሚያስማማ ነገር እኔ እንጃ አላውቅም። ዳሚም የጻፈው አላስደሰተኝም። ብሩክን በጣም ተናዷል። ያው ገለዋለሁ ብሏል። ከአሁን ወዲያ እንደውም ስልኬ ላይ እንዳትደዊ እንዳትደውል በቃ ከሁን በኋላ እንዳትደርሽብኝ እንዳልደርስብሽ ብኖሆነ የተለያየው ወንድሞቻቸው ካልሄዱ በስተቀር ወይ ሰው መሀላቸው ትልቅ ሰው ጣልቃ ካልገባ በስተቀር አጠገባቸው ያሉት ጓደኞችም እነሀሰንም እነማሂም እነፍጹም በትናንትና ሁለት ወጥተው ተናገሩ። የአቅማችንን እየሞከርን ነው፣ ማድረግ ያለብንን ነገር ሁሉ እናደርጋለን፣ እስከ መጨረሻው ድረስ እንሞክራለን እያሉ ነው። ግን ሁለቱ በጣም እልህኞች ሆኗል። በጣም ሀይሚ ድሮም እልህኛለች እንደምናውቃት ምንም ሊያረጋጋት ነገር አልተገኘም። ሲመልስላት ደግሞ ተረጋግቶ ብሩክ ቢመልስላት ጥያቄዎቿን ጥሩ ነበር። ሚዲያ ላይ ነው፣ እኛም እየተመለከትን ነው። ብዙ ሰዎች እንደሚጨነቁ ብዙ ሰዎች በእነሱ ምክንያት እንደሚኩዱ ያውቃል። ያው በእርግጥ ይቅርታ ጠይቋታል፣ እሱን እንረዳዋለን። ግን በአሁኑ ሰዓት ግሎ ባይናገራት ለጠየቀችው ጥያቄ ፎቶውንም ማስረዳት ካለበት የሆኑትንም ነገሮች ማስረዳት ካለበት ለምንድን ነው በስነስርዓት ማስረዳት? በቃ የበፊት ነው በፊት የምታውቂውን ብሩክ አሁን ታውቂዋለሽ የብሏታል። ያው ሁለቱ ይተዋወቃሉ ከኛ ይበልጥ እና በፊት ያሳለፈው የበፊት ፎቶን ለቃቅሞ አንጥቶ ነው አንቺንም ይረብሽሽ ነው ያለው። የበፊቱን ቢሆን እሷ ለጠየቀችው ጥያቄ ይሄንን አልነገርከኝም ከኔ ጋር እያለም ከእሷ ጋር ትገናኝ ነበርም። ነበር መገናኘታቸው፣ ችግር የለውም ግን ለምንድን ነው የምትዋሸኝ? ወይ ሶሲ ጋር ነው ዛሬ ብለህ እኔን ነግረኸኛል? ወይ ያው ማወቅ ያለባትን ጥያቄዎች እንደ ሴት እንግዲህ እንደሱ በእነሱ መሀል ያሉትን ያለውን ነገር እነሱ ነው የሚያውቁት። በዛ ላይ ደግሞ ይህች ልጅ ፍቅረኛ አላት አይደል? ከፍቅረኛዋ ተደብቃ ሶሲ የምትባለዋ ከብሩ ጋር የሚያገናኛት ነገር ምንድን ነው? ወይ አብራ ከፍቅረኛዋ ጋር ሆና የሚገናኙበት ቁም ነገርም ካለ አንዳንድ ነገርም ካለ ለምንድ ነው ከፍቅረኛዋ ጋር ሆና አብራ የማትገናኘው? እንደውም እኮ ታቀራርባቸዋለች። ምን ችግር አለው? ምንድነው አላማዋ? ወይም ብሩክ ሳያውቅ ሶስና ሀይሚ እንዳለችው ታፈቅረዋለች ወይ አንተ ታፈቅራታል ወይ እሷ ታፈቅራለች፣ የሆነ ነገር አለ መል ላይ ብላለች። እኔም እንደዛ ነው የሚሰማኝ ብሩክም ባይሆን እች ልጅቷ ፍቅር አለባት ይመስለኛል ከሱ ጣልቃ መግባት ፈልጋለች በዚህ መንገድ እንጂ፣ አንድ ሰው ፍቅረኛ እያለው በድብቅ ፍቅረኛዋን ሳታስፈቅድ ኢቨን ፕራንክ ስትሰራ ራሱ በቀደም ለት የሰራችው ብራን እንደዚህ ላደርግ ነው ብላ መናገር ነበረባት። ሳትናገር ወደ ብሩ ምን አስኪዳት እንዲህ ሃይሚ? ቦታውንም ብናይ እኮ ሃይሚ ውስጥ ብዙ ጥያቄ የሚፈጥሩባት ነገሮች አሉ። ሁለቱም ሰግነው መረዳዳት እስታልቻሉ ድረስ ከባድ ነው ይህ ነገር። ከአሁን በኋላ እንዳትደውይ እንዳትፈልጊ ቅርታ እንዳትጠይቂ ብሏት ነው የሄደው። በጣም ተናዱ። እና ይሄን ነገር ደግሞ ዳኒ ቦታም ስናየው ዳኒም ይሄ ነገር ውስጡ ያብላለው ነበር። ወይም ዳኒ ያቀነባበረው ነገር ካለ ውሸት የሆነ ነገር ካለ አሁን በቅርብም እየተደዋወሉ ነው ብሎ ያለው ነገር ውሸት ያቀናበረው ነገር ካለ ዳኒ ነው ይሄን ነገር ማስተጋገር የሚችለው ምክንያቱም ብዙ ጊዜ ብሩክ ሲመታው ወይም ሲቆጣ ሊመታውም ሲሞክር እሺ ይሰራልሃለሁ ማደርገው እኔ ማቀው እያለ ስለሆነ ያለው፣ ዳኒ ለተንኮል ብሎ ያቀነባበረው ነገር ቢኖርስ እነዛን ነገሮች ደግሞ ለመነጋገር እኮ እርጋታ ያስፈልጋቸዋል። ሁለቱ ሰከንድ ማለት ያስፈልጋቸዋል። ብሩክ ብዙ ጊዜ ቶሎ ነው የሚቆጣ ቶሎ ነው የሚናደደው። ሰውን በእርጋታ መስረዳት አልቻለበትም። ንዴት ውስጥ ነው ያለው። ያው ደውዬም ፈልጌሽም ላገኝሽ አልቻልኩም ማለት እሷ ደግሞ ንዴት ውስጥ ስለሆነች በዛ ሰዓት ስንትናደድ እሱን ማግኘት እንዳልፈለገች ነው እንግዲህ የሚመስለኝ። ግን ነገሮች ደግሞ ሲበርዱ ዳኒም ይሄን ነገር ሲያሳያት ያው ልታናገረው መታለች። እንግዲህ እኔ እንደምለው ከሆነ በእርጋታ ነገሮችን ተነጋግረው ቢፈቱት ጥሩ ይመስለኛል። በእርጋታ ሊነግሩ ማነው ሊፈቱት አልቻሉም። ይህን ነገር ማድረግ ያለበት እንግዲህ የእነሱ ጓደኞችን ሞክረዋል። አሁን እንግዲህ የሆነ ትልቅ ሰው ነው መሃላቸው መግባት ያለበት የሚመስለኝ። እኔ በጣም አዝኛለሁ። በጣም ደስ ብሎኝ አይደለም፣ ቪዲዮም ስራ በጣም እየተረበሽኩ፣ በጣም እየደነገጥኩ፣ ልቤ በጣም እየመታ፣ በጣም እየደነገጥኩ፣ በጣም ተስፋ እየቆረጥኩ ነው የዋልኩት። በጣም ጥሩ ስሜት አይሰማኝም። ስራም ነው ስራም ሊሆን ይችላል እያልኩ ነበር ያሰብኩት። የሚመጣው ነገር ምንድን ነው እያልኩ በጣም ደንግጬ ነበር። አሁን ደግሞ ስራቸው ደስ አላለ እንግዲህ እግዚአብሔር መጨረሻውን ያውቃል ነው የምላችሁ። ሌላ ምንም አለም። እግዚአብሔር አዋቂ ነው። በቃ በነገሮች ሁሉ እግዚአብሔር አዋቂ ነው። እግዚአብሔር መሀላቸው ይግባ። ሰላም ሁሉኝ እኔ ወዶች